አዲስ ተከታታይ ድራማ አዲስ ተከታታይ ድራማ ኤደን ድራማ ይዘን መተናል። አስተማሪና አዝናኝ የሆነ ድራማ ነው። ኤደን እንግዲህ ወንድሟ ሳሚ ይባላል። እንግዲህ ሳሚ በጣም መጥፎ የምትባል ጓደኛ አለችው ማለት ነው። ቲቲ ትባላለች። እሱም ደግሞ ጓደኛው ተሬ የሚባል ጓደኛ አለው። ተሬ ደግሞ የኤደን ጓደኛ ነው ማለት ነው። እንግዲህ ሳሚ ጓደኛውን ከቤተሰቦቹም ከጓደኞቹም በላይ አድርጎ ነው የሚወዳት። ቲቲን ጓደኛውን ማለት ነው፣ ፍቅረኛውን። ነገር ግን አንዳንድ ጊዜ እውር ፍቅር ይባላል። አንዳንድ ጊዜ ፍቅር የሚያፈቅሩን ሰዎች በእነዚያ ሶስጥ ጥምድ ብለው ወደ መጥፎ ነገር ሲጓዙ ካፈቀሩ ሰዎች ውጭ የሚያይ የሚታይ ነገር አይኖራቸውም። አይናቸው ይጋረድ ማንን ሰዎች ና ሳሚ እንግዲህ በፍቅረኛው ታውሯል ማለት ነው። ምክንያቱም ሁሉ ነገር እሱ አባላችሁ መንገድ ነው የሚያደርገው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ቤተሰቦች እንደት ናችሁ? ከነገር ሁሉ ሰላም አልሐምዱሊላህ ረቢልአለሚን። በያላችሁበት ሰላማችሁ ይብሳ እያልኩኝ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ አዲስ ተከታታይ የድራማ ኤደን ድራማ አስተማሪ ዝናኝ ነው። እንግዲህ ቀጣይ ይዘን መተናማል ነው። ውድ ቤተሰቦች፣ እንግዲህ ኤደን ሳሚን በጣም ነው የምትወደው፣ እሱም ደግሞ ወደታ ያከብራታል። በሱ በጣም ነው የምትጨነቀው፣ ኤደን ማለት ነው። እንግዲህ ሳሚ ቲቲ ጓደኛው ወይም ፍቅረኛው ለጥቅም የቀረበችው ናት እንጂ አፍቅረው አይደለም ማለት ነው። በጣም ነው የምታስፈራረው እሷ የሆነ ያለችው ነገር ካልሆነ በቃ ከሱ እንደምትረቀውና እንደማይወዳት እየነገረች በጣም ታሰቃየዋለች። እሱ ደግሞ በጣም ሳሚ ደግሞ በጣም ስለሚወዳት የሆነ ነገር እፈልጋለሁ ካለች ያንን ነገር በቃ ምንም ብሎ ምንም ምንም መጥፎ ቢሆን እንኳን እሱን የሚጎዳ ነገር እንኳ ቢሆን ያደርገዋል ማለት ነው። ተሬ ጓደኛው እንግዲህ ይህን ድርጊት ደግሞ እሷ እንደፈለገች እንደዚህ ስታደርገው ዝም ብሎ መቀመጥ በጣም አልቻለም ነው። ኤደንም እንግዲህ በብዙ ነገር ትገድፈዋለች። የሆነ ነገር ተቸገረው ወይም ደግሞ ቴቲ ጓደኛው የሆነ ነገር ፈልጋ እሱ ማድረግ ካልቻለ ኤደን ጋር ሄዶ ነው እሷ እንደማትጨክንበትና እንደምትወደው ስለሚያውቅ ከእሷ የሆነ ነገር አድርጎ ወይም ደግሞ እሷን ለምኖ ነው ለፍቅረኛው የሚያደርገው ማለት ነው። አንዳንድ ጊዜ ቤተሰብ እና ጓደኛን በቅርባችን ያሉ ሰዎች ስንወድ ቤተሰቦቻችን ጋር ከነዛ ሰዎች ጋር እናስበልጣለን። ቤተሰቦቻችን ዝቅ አድርገን እነዛን ሰዎች ከፍ እናደርጋለን ማለት ነው። እንግዲህ ሳሚ ከቤተሰቦቹ አስበልጦ ነው ቴቴ የሚወዳት። ቦታም ያለው እሷ ከቤተሰቦቹ ጓደኞቹ በላይ ነው እና እሷ ግን በቃ የእሱን ፍላጎት ሳይሆን የራሷ ፍላጎት ነው የምትለው። ይህ ነገር ይሆናል ይህን ነገር እፈልጋለሁ ካለች ያንን ነገር አይሆንም እንኳን ማለት አይችልም ሳሚ ማለት ምክንያቱም፣ በቃ ሳውረዋለች ማነው በፍቅር እና እንግዲህ ሳሚ ቤተሰብ ይከፋብኛል፣ ጓደኛ ይከፋብኛል፣ እህቴት ይከፋብኛል ም አይልም። ዋናው ነገር ሳሚ አንድ እና ባንድ ቴቲን ጓደኛውም ፍቅረኛውም ማስደሰት ብቻ እና ብቻ ነው የሚያስበው ማለት ነው። እንግዲህ ተሬ ደግሞ እሷ እንደፈለገች ስታረገው ይሄ ልጅዮ ወዴት መንገድ እየሄደ ነው፣ በጣም እየተጫወተችበት ነው ብሎ ብዙ ጊዜ ይመክረዋል። ተተሬ ጋር ይጣላሉ። የሆነ ብርም ተበድሮ ምንም ሲቸግረው ከጓደኛው ተተሬ ሆነ ከኤደንም ዝም ብሎ ለእሷ ፍላጎት ማሟያ እሱ ይሮጣል። እሷ ግን ጥቅሟን ታገኝ ዞር ብላ ማታየው በጣም ትሰርበዋለች። ስልክ እራሱ ስደውል ሲደውል ምን ፈለክ ነው የምትለው፣ ማለት ነው። ይገርማል። ምን ፈለክ ትለዋለች ማለት ነው። እንደ ጓደኛም ፈተዋለው እና አንዳንድ ሴቶች ወንድ ልጅ ለጥቅም ብለው እንደዚህ ይገባሉ። ምክንያቱም እያስፈራሩ እውነተኛ አፍቃሪ ሲያፈቅራቸው ያንን ሰው በደካማ ጎኑ ገብተው ለጥቅም መዋያ ያደርጓቸዋል ማለት ነው። እሱ ይወዳታል፣ እሷ ግን አትወደውም። ነገር ግን እንደሚወዳት አቃ ሴቲንግ እንግዲህ እንደሚወዳት አድርጋ እየተጠቀመችበት ነው ማለት ነው። የሆነ ነገር ካች ሆነ ነው። እሱ ደግሞ ስለሚወዳት ያን ነገር መንቀፍ አይችልም። ከቤተሰብ ራሱ ከቤተሰብ ቤተሰብ ራሱ እያስቀየመ እሷን ያስደስታ ማለት ነው። ታዲያ እንግዲህ ይሄ ነገር በእንደዚህ መልኩ አይሆንም እያለ ከጓደኛው ሳሚ ጋር ይጣላል። አንተ ፍቅር ስለማታቅ ነው፣ ስለ ፍቅር ስለማይገባህ ነው ይለዋል ማለት ነው። እንግዲህ ምንድነው በጣም የሚያስጠላውና የሚደብር ነገር አንድ ወንድ ከፍቅረኛውን ከእናቱ ማስበለጥ በጭራሽ የለበትም። እናቱን እንጂ ማስደሰት ያለበት ከእናት ከቤተሰቦች፣ ከቶቹ ወንድሞቹ ማስበለጥ የለበትም ማለት ሁሉም ገደብ አለው ማለት ነው። እንግዲህ ሳሚ ምንድን ያደረገው? ኤደን እንግዲህ በጣም ትወዷለ ህቱ ናት በጣም ይወዳታሱም ግን ሁሉም ነገር የምታግዘው በቃ በጣም ትጨነቅለታለች እና ቀሚስ ገዝታ እንግዲህ ለሳሚ ትሰጣለች። ለእናቴ ስጥልኝ ብላ ትሰጣለች ማለት ነው። ሳሚ ሳሚ ደግሞ ለጓደኛው እንግዲህ ማስታወሻ ነገር ገዝቶ ከእናቱ ቀሚስ ጋር እንድላይ ይዞ ይቀጥራታል ሆነ ቦታ ማለት ነው። ተቀጠረ በኋላ ትመጣለች ማለት ነው። ከዛ ሰብራይ ዘርግ አለሽ ሲላት በጣም ደስ አላት እና ከዚያ በኋላ አንዱን ነገር ማስታወሻ ሰጣት ማለት ነው። ከዛ ያንን ከሰጣ በኋላ አመሰግናለሁ አለችና፣ ሁለተኛው ሁለተኛ ይዘልኛ እንደ ሁለተኛ ሰፕራይዝ አለኝ እንዳለች፣ ይሄ እንኳን የሌላ ሰው ነው አላት ማለት ነው። ከዛ ግልብት በጣለችበት ቀይር አለች ማለት ነው። ከዛ ስትቆጣ እንዳለ አትና ደዥ፣ ደም ግፊት እኮ አለብሽ ስለዚህ አትና ደዥ አትቆጪ እምትና ደጂ እያለ ነበር። ደሜን ግፊት ራስ እያመጣኸው ደግሞ ደም ግፊት አለብሽ ጣት እና ትለኛለህ እንዴ አለችው። ላፍቅሬ ይሄ እኮ ለእናቴ ቀሚስ ነው ብዬሽ ነው የገዛሁት የእናቴ ቀሚስ ማስታወሻ ሰርፕራይዝ ነው ይላታለን። ከዛ ተቆጣለች። ማና ማልኩት እንግዲህ እናቱ የእናትህን ለእኔ አምጣ እያለች ደግማ ማለት ነው። እንዴት ነው ይሄ የሚሆነው? በጣም አሳፋሪ ነገር ነው። የማይደረግ ነገር ነው ማለት ነው። ከዚያ በኋላ እንግዲህ የተቆጣችሁ ጊዜ ወይም ደግሞ የተቀየመችበት ጊዜ እዛ አጠገብህ አስቀምጠህ ሌላ ጊዜ ገዛልሻለሁ ሲያት እዛ አጠገብህ አስቀምጠህ ለእኔ ሌላ ጊዜ ገዛልሻለሁ ስትለኝ አትወደኝ ምናምን ትልና ታሳምነዋለች ማለት ነው እንግዲህ ሳሚ ያደርጋል ያን ጊዜ እሷን እንዳትቀየምበት የእናቱን ቀሚስ ወይም ደግሞ ኤደን እህቱ ለእናቴ አድርስልኝ ያለችውን ቀሚስ ጨምሮ ለቴቲ ጓደኛው ይሳጣል ማለት ነው። ስለዚህ እንዴት ነው? ይሄ ይሄ መደረግ የለበትም። በሆነ ከባድ ነው፣ የእሷ ጭራቅነት፣ የእሷ እንትን ማለት እሱ ለሴት ልጅ እንደዚህ ቦታ ሰጥቶ ከእናቱ ማስበለጡ በጣም ያነድደ ማለት ነው። በጣም ያነደን ነው። አንዳንድ ጊዜ ፍቅር መሀል ሁሉም ገደብ አለው። ጭራሽ ማንኛውም ሳያፈቅር የፈቀርም ከቤተሰብ በላይ ማስፈለጥ የለብንም፣ አሉ ቤተሰብ ናቸው በቃ ሁሉም ገደብ አለው፣ ፍቅርም ገደብ አለው። አንዳንድ ጊዜ ደግሞ ሰዎች በደቅ ከመጎናችን ገብተው ወላጠቀም ሲፈልጉት ጓደኛ ሲመክረን፣ ጓደኛ ምን ጥፋት አይቶ ነው ምንድ ላይ ነው ጥፋቴ ብሎ መመለስ አለበት። ያም ሁሉ እስክ ሲያረግን በጣም አዝነዋል። ምክንያቱም አንደኛ የኤደን ፊት እንዴት ያያለ፣ ሁለተኛ እናቱ እንዴት ተናሶስ። እናት ሰብራይት ነው የሰጠውና ታሬ ጋ እንግዲህ ምሳ ምናምን እያሉ ቁጭ ብሎ በጣም ተግዞ አይበላም፣ አይጠጣም። ታሬ ምን ሆነህ ነው በምን ተግስ ግለዋለ። አቡባክ እንደዚህ እንደዚህ ኤደን ለእናቴ የሰጠልኝ ቀሚስ ብላ ፍቅሬ እንደዚህ ስትለኝ ሰጣ ሲለው በጣም ነው ሳቱ የተናደደው። ታሬ ማለት እና ወደ አሁኑ ደውሎ ነው ከጓደኛው ቲቲ፣ ይህን ቀሚስ ተመለሽ መለሽ፣ ታልመለሽ ግን በደቂቃ እንደማ ምን እንደማረግሽ ብሎ አስፈራራት። ከዚያ ሷ ምን መታመጣ ባክ፣ ይሄ ቡክ ዋቃ ተናግሮ ነው አይደል ብላ እንግዲህ ሳሚን ሰደበች ማለት ነው። አጠገቡ ሆኖ ባክ አንተ እንደዛት ምናምን ሲለው፣ አጠገቡ ሆኖ ምን ታሰድብት ትለዋለች። ከዚያ በኋላ እንግዲህ ትጦት ሄድና ከኤደን ጋር ሄዶ ተሬ እባክሽ ይህ ልጅ ወደ ጨለማ ውስጥ እየሄደ ነው እንደዚህና አንቺ እገዥኝ አንቺ የሆነ ነገር ሲበሽ ሲቅላሰለስብሽ አታደርግለት እስኪ አንቺ መረረበና እገዛሽ ያስፈለገኛ ከዚች ከልጅ የምላየና ኤደን ጋር ይመካከራሉ። ከዚያ በኋላ እንግዲህ ሲጣሉ ሳሚና ታሬ ታሬ ብራ በድሮ ነበርና ብሬን ስጠ ከአንባ ጓደኝነታችን ታበቃ ብር ስጠኝ፣ ስለው ያንን ብር ደግሞ ከየት ያምጣ። በቃ ጓደኛ ፍቅረኛ ቲቲ ትስጥ ከ ትሰጥሃለች ይልና ሳሚ ደግሞ ከቲቲ ጋር ሲደውል ምን ፈለግ አለችው። እንደ ጓደኛ እንኳን አላናገረችው ማለት ነው። ምን ፈለግ ስትለው እኔና ተሬ ተጣልተናል። ከህይወታችን እንዲወጣ ብር ነበረብኝ። ታዲያ ምን ይሁን ስትን በቃ ብር አምስት ሺህ ብር አበድርኝና ከህይወታችን እንዲወጣ አላድርገው ሲላት እማት ገባ ብላ ትዘጋበታለች ማለት ነው። ዘጋችበት ማለት ምክንያቱም ከእሱ ጥቅም እንጂ እምትፈልገው እሱ ምናት ወደው ማለት ነው። ከዚያ በኋላ እንግዲህ ኤደን ጋር ሄዳለ ኤደን ጋር ሄዶ ለተሪ ያንን ብር ሌላ ለሌላ ምናት ሲሄድ እሷ ደሞዛ ምሳውን አብረታ አባብላ፣ ከዚያ በኋላ ተጠይቀዋለች። ለምድን እናቴን ቀሚስ ለጓደኛዬ ሰጠሁት ትለዋለች በቃ ስለምትቀየመኝ ምናምን ብሎ ሲልቀሳለስ ከዚያ በኋላ አይ በይቅርታ በቃ ሲላት፣ ይቅርታ ይቅርታ አልቀበልም፣ ወጣ ብላት አባርረዋለች ማለት ነው። ግን አሁንም ተሬ እያጀናነቀዋል። ተሬ ግን ቴቴን ደውሎ በግዴታ የታቀኙስን ተቀበላት ማለት ነው። መለሰች ማለት ነው። ስትመልስ ግን እየዛተችበት ነበር። ከዚያ በኋላ እንግዲህ እዛው ፌንት ወጥቆ መልሶ ደግሞ ሲሄድ፣ አንጣ ስለወበሩ መልሶ ሲሄድ አሁን ኤደን ጋ ውጣ ሊበቃ አሰተለው ኤደን መልሳ ሆነ ማምራ ፌንት ለእንትም ብሎ ወደቀ ማለት ነው። ከዚያ በኋላ እንግዲህ ሁሉም ደንግጠው እዛ ኤደን ደንግጣ ሁሉም ተሬም ከዛ በኋላ ረጋቁት ማለት ነው። ከዛ ወደ ቤት ያደርሳሉ። ብላ ግዴታ አሸኝ ስትል ጓደኛው ቀጠራችሁ ጓደኛው መጣኝ እሷና ኤደን ጓደኛው ከሱ ጋራና አይፈልግም። ምክንያቱም ኤደን አትወዳትም ማለት ነው፣ እሷ ስለማትወዳት ማለት ነው። በቃ ነው። በኋላ ገመን አይ ቤቱ ነው ወንድም ከዚያ በኋላ ተጣሉ ወይ ከሷና ብረት ወይኔ ልህር ብላ አጨናነቀችው። ወንድሜን አታጨናንቂው አለቻት። ከዚያ እንግዲህ ስት እሱ ሲጨናነቅበት ኤደን እንግዲህ ሳሚ በቃ እንዲጠላሽ አታርግኝ ሂጂ በቃ ብሎ ሲያመርበትና ሲጨናነቅበት ኤደን አይደን ትተው ሄደሽ ማለት ነው ከዚያ በኋላ እንግዲህ የማታገኘው ሰውን አንጂ ወይም ሱን በወንድ የምናነው በእህትነት ምትቀድጉ አታገኘም። አንቺ ደግሞ መቼም ሳሚን አታገኘም ካሁን በኋላ ካጥገ ራቄ ብሎ እያለች ሱ ኤዴን ላይ ዛተችባት። ሳሚ እንግዲህ በቴቲ ፍቅር ታውሮ አለ የእናትን ቀሚስ ለፍቅረኛ ሳልፈው መስጠት በጣም ከባድ ነውና አንዳንድ ጊዜ ለጥቅም በደካማ ጎናችን ለጥቅም ብለው የሚቀርቡ ሰዎች አሉ። በእውነት እኔ አስተማሪ ነው ብዬ እገምታለሁ፣ ምክንያት እዚህ የተማርኩት አንዳንድ አፍቃሪ አለ፣ በጣም ንጹሕ አፍቃሪ ግን ንጹሕ አፍቃሪ አንድ ሰው ጋር ሲሄድ፣ አንዳንዶቹ ደግሞ ፍቅር ሳያፈቅሩ የነሱ በደካማ ጎናቸው ገብተው የተነሱ መጥፎ ነገር ወይም ደግሞ የሚጠቅማቸውን ነገር ይዘው እስከሚሄድ ድረስ በደካማ ጎናቸው ይጎዳቸው አማን። ይሄ ደግሞ የሚታይ ነገር ነው አንዳንድ ጊዜ እና ብቻ መልካም ሰው ለመሆን እንጣላቸው። ድቤ ሰዎቼ ቀጣይ